ሴቶችን የሚማርኩ ሰባት የጥሩ ወንድ ባህሪያት ሴቶች የሚወዷቸው ወንዶች ጋር ሁልጊዜም የሚገኝ አንድ ነገር አለ። ከዚህ ቪዲዮ በኋላ የሴትን ልጅ ልብ ሙሉ በሙሉ ለማወቅ የሚያስችልን ሚስጥር ታገኛለህ። ብዙ ወንዶች ሴትን ልጅ የሚገዛው ሀብት ብቻ ነው ብለው ያስባሉ። ሳይንስ የሚነግረን ግን ከዚህ ፍጹም የተለየ ነገር ነው። ዛሬ ከኔ ከእህት ጋር እስከመጨረሻው ከቆየ በሳይንስ የተረጋገጠ ሴቶች የሚወዷቸውን ወንዶች ባህሪ በግልጽ አንድ በአንድ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ አብራችሁን ቆዩ። ሰላም ሰላም፣ ውዴና ፊዳርቲ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በጣም ቆንጆ በሆነ ሀሳብ ተመልሼ እመጥቻለሁ። አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። እኔና ፊዳር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ውድ ቤተሰቦቼ ለምትሰጡኝ ሀሳብ አስተያየት በእውነት ቃል የለኝም። ገና ቪዲዮ እንደላይቀር እኮ ናፊ እንኳን ደህና መጣሽ፣ እንወድሻለን፣ በርቺ የምትሉኝ የእውነት ክበሩልኝ። አመሰግናችኋለሁ። እና ደግሞ ውዶቼ ቪፔ እና ብርታችሁ እዩልኝ። ከመጀመራችን በፊት ደግሞ ሁላችሁም የእውነት አንድ ሰው እንዳይቀር እስኪ ቪዲዮን ላይክ አድርጉት። አደረጋችሁ? እሺ እንደዛ ከሆነ መጀመር እንችላለን። አሁን የምነግራችሁ ነገሮች በሙሉ በሳይንስ የተረጋገጡ መቶ ፐርሰንት የሚሰሩ ነገሮች ናቸው። መግቢያ ላይ እንደነገርኳችሁ ከምትጠብቁት ትንሽ የተለየ ነገር ሊሆን ይችላል። ብዙ ሴቶች የሚወዱት፣ ብዙ ሴቶች የሚማረኩበት ወንድ የመጀመሪያው ባህሪ ምንድን ነው? እምነት ነው። በራሱ ላይ እምነት አለው። እምነት አለው ግን ደግሞ ኩራተኛ አይደለም። እነዚህ ሁለት ነገሮች በጣም ይምታታሉ። አንድ ሰው በራሱ ይተማመናል፣ ሰልፍ ኮንፊደንስ አለው፣ ወይም ደግሞ በራሱ ላይ እምነት አለው ስንል ኩራተኛ ነው ማለታችን አይደለም። ሌሎች ሰዎችን ፊት ይመጻደቃል፣ ሌሎች ሰዎች ፊት ያልተገባ ነገሮችን ያሳያል፣ ለራሱ ያለው ዋጋ በጣም የበዛ ሆኖ ሌሎች ሰዎችን ሚስትሪት እንዲያደርግ ወይም ደግሞ ዲስሬስፔክት እንዲያደርግ እንዳያከብር ያደርገዋል ማለት አይደለም። ይህንን ነገር በደንብ አድርጋችሁ ለይታችሁ እዩልኝ። የመጀመሪያው በብዙ ሴቶች ተወዳጅ እና ተመራጭ ብዙ ሴቶች የሚማረኩበት ወንድ እንግዲህ እምነት ያለው ነው። በራሱ ላይ እምነት ያለው ማድረግ እንደሚችል፣ ምን እንደሚፈልግ፣ ምን ድረስ መሄድ እንደሚችል በደንብ አድርጎ የሚያውቅ የሚናገረውን ነገር በደንብ የሚያውቅ በራሱ መተማመኑ የሚታይ ወንድ በብዙ ሴቶች ተመራጭ እና ተፈላጊ ነው። በኋላ ላይም ደግሞ ለትዳር ይሄ ሰው ይሆነኛል ብላ እንድትተማመንበት የሚያደርግ ትልቅ ኳሊቲ ነው ተብሏል። ይሄ በራስ መተማመን ወይም ደግሞ በራስ ላይ ያለ እምነት ማለት ነው። የሆነበት ምክንያት ምንድነው? እንግዲህ አንተ መጀመሪያ በራስ ላይ እምነት ከሌለ ራስን የማታምን ከሆነ ይሄ አደርጋለሁ ይሄ ሆናለሁ እንደዚህ የሚለውትን ነገሮች በማታምንበት ሁኔታ መታ ልታምንብህ አትችልም። በቃ ይሄ ሪያሊቲ ነው፣ መቀበል ያለብን ሪያሊቲ ነው። በራሳችን ያላመን ሰዓት ላይ፣ ራሳችንን ማቆም ያልቻልን ሰዓት ላይ ማንም መጥቶ ሊያግዘን ሊደግፈን አይችልም። ሁሉም እገዛና ድጋፍም ከሆነ ፍቅርም ከሆነ የሚመጣው እኛ በራሳችን ያለን ነገር መቆም ስንችል በራሳችን ስናምን ነው ሌላ ሰው ያችን ትንሿን ነገር አይቶ እኛን የሚያግዘን እና የሚደግፈን። ስለዚህ ፍቅር ግንኙነት ላይም እንግዲህ ሴት ልጅ አይታ የምትመጣው የመጀመሪያው ነገር በራስ ላይ ያለህን ጠንካራ የሆነ እምነት ነው ተብሏል ማለት ነው። ሁለተኛ ብዙ ሴቶች የሚማረኩበት ወንድ ባህሪ በሳይንስ የተረጋገጠው ምንድን ነው? የመግባባት ችሎታና የማሳቃቅም ነው። ብዙ ሴቶች በሚያስቅና ኮሚኒኬት ማድረግ በሚችል ቶሎ መግባባት በሚችል ወንድ ይሸነፋሉ፣ ይማረካሉ ተብላል። የሆነበት ምክንያት ምንድን ነው? ነገሮችን በጣም ስለሚያቀል ነው። መግባባት የሚችል ሰው፣ ማውራት የሚችል ሰው፣ ማሳቅ የሚችል ሰው፣ ይሄ የመቀራረቡን አላደለ መጀመሪያ ላይ ያለውን የመግባባት የመተዋወቁን እንትን ያቀለዋል ነው ሴትን ልጅ ብዙ እርቀት መሄድ አይጠበቅባትም። በምታወራው ነገር ስትስቅ፣ በምታወራው ነገር ስትዝናና ደስተኛ የሆነች ነገም ያንን መፈለግ ትጀምራለች። እና የሚያስቅ ዘና ፈታ የሚያደርግ ወንድ እንደዚሁም ደግሞ የመግባባት ችሎታ ያለው ጥሩ የሆነ የመግባባት ችሎታ ያለው እራሱን በደንብ የሚገልጽ የሚያወራ፣ የሚጠይቅ መግባባት ችሎታ ማለት አንተ ብቻ ዝም ብለህ እንድታወራ አንተ ብቻ እንድታስቃት ምናምን ሳይሆን የኮሚኒኬሽን ማለት ከእሷን በኩል የሚመጡ ነገሮችን ለመጠየቅ በተለይም ደግሞ እንደኛ ሀገር ላይ ሴት ልጅ ብዙ ቁጥ በምትሆንባቸው ጊዜያቶች ይበዛሉ። አደለ በቃ ብዙ ነገር ከአንተ እንዲመጣ ይጠበቃል። ብዙ ነገር አንተ እንድትጠይቃት እሷ ብታወራም እንኳን አንተ ጠይቃት። አንተ የሆኑ መንገዶችን ከፍተህላት አመቻችተህላት ቢሆን የተሻለ ነው አደለም እንደሚታየው ማለት ነው። ስለዚህ ያንን ማድረግ የሚችል ጥሩ መግባባት የሚችል በደንብ አድርጎ ማውራት ነገሮችን፣ መግለጽ የሚችል እና የሚያስቅ ወንድ ተመራጭ፣ ተፈላጊ ብዙ ሴቶች የሚማረኩበት ወንድ ነው። ሶስተኛ ደግነትና ስሜትን የመረዳት አቅም አሁ ይሄ በጣም በጣም ትልቅ ነገር ነው። በጣም ትልቅ ባህሪ ነው ማለት መኖር ያለበት ሁሉም ሰው ጋር እና ሴቶች ደግሞ በጣም የምንሸነፍለት የምንማረክለት ወንድም ባህሪ ነው። የሆነበት ምክንያት ምንድነው? ደግነት ያሸንፈናል። በቃ መልካም የሆነ ሰው፣ ደግ የሆነ ሰው፣ የሚያዝን ሰው፣ ለእንደዚህ አይነት ሰው እንሸነፋለን እኛ ሴቶች በተፈጥሯችን። አክቹል ይሄ የወንዶችም የሴቶችም ባህሪ ይመስለኛል ደግ የሆነ ሰው ማን ግን፣ እኛ ሴቶች ደግሞ በተለየ ሁኔታ ደግ ለሆነ ሰው ይሄ ለሚያዝን ሰው በጣም በቃ እንሸንፋለን በኋላ

እንግዲህ እንደ ሊደር እንደ መሪ ስትመራ ያ ደግነት ይጠቅመናል፣ ያ ደግነት ያኖረናል ብለንም ስለምናስብ ይሁን አላውቅም፣ በጣም ይገዛናል፣ ደግ የሆነ መልካም የሆነ ሰው እና ለፍቅር ግንኙነትም በጣም ተመራጭ ብዙ ሴቶች እንደው የኔ በሆነ የሚሉት የሚወዱት ወንድ ባህሪ ነው፣ ደግነት ማለት ነው። ሌላው ደግሞ ከዚሁ ጋር ተያይዞ ስሜትን የመረዳት አቅም ማለት ነው። በቃ እንደዚሁ አይቶ አንዳንድ ሰው ከፍቶሻል፣ ደብሮሻል፣ ነ እንደዚህ እናድርግ፣ ነ እንደዚህ ሁን፣ ለምንድነው እንደዚሁ የሚሉ ስሜቶችን ይሄ ማንበብ አለ አይደለ፣ አንዳንድ ጊዜ አሁን ላይ በጣም ችግር ተለያዩ የሆነ የመጣው ሰዎች እየተነጋገሩ እያወሩ ስሜታቸውን በቃላት እያስረዱ ራሱ አንዱ ሌላኛውን መረዳት አቅቶታል አሁን ባለንበት ሰዓት ላይ እና ስሜትን የመረዳት አቅም እንደዚህ ሆና ነው እንደዚህ እኮ ተሰምቷት ነው እንደዚህ ማለት ፈልጋ ነው፣ በቃ እንደዚህ አይነት ስሜት ላይ ስለሆነች በቃ የሚለው ነገር በጣም በጣም ወሳኝ ነገር ነው። እና ሴት ልጅ እንደከፋት እንደደበራት እንደ ደስ እንዳላት የሆነ ማድረግ የምትፈልገውን ነገር እንደዚሁ አንብቦ የሚረዳትን ወንድ ካገኘች አበቃ፣ በእውነት በፍቅር በጣም ትሸነፋለች። በቃ የምትወድቅለት የምትሸነፍለት፣ የምትማረክለት ወንድ አንዱ ኳሊቲ ይሄ ነው፣ ስሜትን ማንበብ፣ ስሜትን መረዳት። ስለዚህ ስሜቷን ለማንበብ ስሜቷን ለመረዳት መሞከር በጣም ትልቅ ነጥብ ያሰጣል ማለት ነው። አራተኛ ላይ የተቀመጠው ደግሞ ምንድን ነው? የተስተካከለ የሰውነት ቅርጽ ወይም ደግሞ አቋም የምንለው ማለት ነው። ፊዚካሊ የተስተካከለ የሰውነት አቋም ያለው ሰው ወንድ በጣም በብዙ ሴቶች ተፈላጊ እና ተመራጭ ወንድ ነው ተብሏል ማለት ነው። በሳይንስ የተረጋገጠ ነገር ነው ይህም የምነግራችሁ ነገር እና በቃ የተስተካከለ የሰውነት አቋም እንግዲህ ለራስም አንደኛ ጤነኛ ከመሆን ኮንፊደንስም ከመጨመር አልፎ በሴቶች ደግሞ በጣም ተፈላጊ ተወዳጅ ወንድ የሚያደርግ ነገር ነው ማለት ነው። ስለዚህ እሱ ላይ በደንብ አድርገህ ስራ። በነገራችን ላይ ይሄ እንደ ቀልድ እንደ ትንሽ ነገር የሚታይ ነገር አይደለም። ከላይ አይታ ነው የምትመጣው ወይ እንደዚህ ምናምን የሚያስብሉ ብዙ ውዝግቦች ሊኖሩ ይችላሉ። ግን በቃ ለምን አትሰራም? ራስ ላይ በደንብ መስራት እኮ ነው። አንደኛ ለራስ በጣም ነው ደስ የሚል ኮንፊደንት እንድትሆን ያደርግሃል፣ የሚጨምር የራሱ የሆነ ነገር አለ። ሁለተኛ ደግሞ ፈርስት ኢምፕሬሽን የሚባል ነገር አለ። በቃ ከመጀመሪያው አይታ አንተም እንደምታያት ማለት ነው። አንተም እንደዚህ እንደዚህ ብትሆን እንደዚህ ብትሆን ብለህ እንደምታስቀምጣቸው መስፈርቶች እንግዲህ ይሄ ብዙ ሴቶች የሚማረኩለት ብዙ ሴቶች የሚወዱት ብዙ ሴቶች ወይኔ የኔ በሆነ የሚሉት ወንድ አንዱ መገለጫ ወይም ደግሞ አንዱ ባህሪ ሆኖ ተቀምጧል ማለት ነው። አምስተኛ በቃልም መገኘት አሁን በጣም ብዙ ሴቶች የሚመርጡት የኔ በሆነ የሚሉት የሚማረኩበት ወንድ ሌላኛው ባህሪ ምንድነው? በቃል መገኘት ያለውን ነገር አድርጎ አሳክቶ ማሳየት ማለት ነው። ብዙ ጊዜ ሴቶች በቃ በቃላት የሚደልላቸውን እንደዚህ አይነት ባህሪ ያለበት እንሸንፋለን። ምንም ጥያቄ የለውም። እኛ ሴቶች በቃላት በጣም እንሸንፋለን። ለቃላት ያለን ቦታ በጣም ትልቅ ነው። በምንሰማው ነገር እንሸነፋለን፣ ግን ደግሞ በተግባር ደግሞ በተግባር የሚያደርግ ያለውን ነገር በቃላት የተናገረውን ነገር የሚያደርግ ወንድ ደግሞ በፍቅር ይጥለናል። በጣም ብዙ ሴቶች የምንሸነፍበት እንደኔ በሆነ እንደዚህ አይነት ሰው የምንለው ወንድ ያለውን ነገር ያወራውን ነገር የነገረንን ነገር በተግባር አድርጎ የሚያሳይ ወንድ። ምክንያቱም እሱ ነዋ ዋናው፣ ተግባር ነው ዋናው፣ እኮ አይደለም ስንኖር ቃላቶቹም ያስፈልጋሉ መባሉ መወራታቸው ምናምን ያስፈልጋል ግን ደግሞ ያንን ማየት እንፈልጋለን። እና ያንን ካየን ያንን ካገኘን ደግሞ አንዱ አንዱ በቃ እርግጠኛ የምንሆኑበት አንዱ የምንተማመንበት ነገር ነው። እና ያለውን ነገር ያደርጋል፣ ያለውን ነገር ያሳካል፣ በቃሉ መሰረት ይገኛል የሚለው ነገር በጣም ትልቅ ነጥብ ያሰጣል፣ በፍቅር ግንኙነት ላይ ። ስለዚህ ብዙ ሴቶች የሚማረኩለት እንደው በፍቅር የሚከንፉለት ወንድ ሌላኛው ባህሪ በቃል መገኘት ነው። ያለውን አደርጋለሁ አከናውናለሁ፣ ያለውን ነገር አድርጎ አከናውኖ ማሳየት ማለት ነው። ደስተኛ እራስን መቻል። አዎ በጣም ብዙ ሴቶች የሚወዱት የኔ በሆነ የሚሉት ወንድ ሌላኛው ባህሪ ራስን መቻል ነው ተብሏል በሳይንስ ማለት ነው። ይሄ የሆነበት ምክንያት ምንድነው? ራሱን የቻለ ወንድ በራሱ ነገሮችን ማድረግ፣ በራሱ ነገሮችን መወሰን፣ ከራሱ ጋር ረዥም ጊዜ ማሳለፍን የለመደ ወንድ ብዙ ውሳኔዎቹ የተሻሉ ጥሩ ይሆናሉ እና ቤቱን ሊድ ማድረግ ይችላል ከኔ ጋር ያለው የፍቅር ግንኙነት ጥሩ ይሆናል የሚል እሳቤ ስላለ ያን የሚያደርግ ወንድ፣ በራሱ መንገድ የኖረ ወንድ፣ በራሱ መንገድ ሁኔታዎችን ሀንድል ሲያደርግ የኖረው ችግሮች ሲገጥሙ እየፈታ ያለፈ ወንድ ተመራጭ ወንድ ሆኗል ማለት ነው። ስለዚህ ራስን መቻል በጣም ትልቅ ነጥብ የሚያሰጥ ነገር ነው። እንደ ቀላል፣ እንደ ቀልድ እንዳታዩት። በራሳችሁ መንገድ ነገሮችን ፊገራውት ማድረግ እንዲሳካላችሁ መጣር መሞከር ቀላል አይደለም። ቻሌንጅ የሚያደርጉ በጣም ብዙ ነገሮች አሉ። አሁን በተለይም ደግሞ አሁን ባለንበት ሰዓት ላይ ራስን የመቻል ነገር ትንሽ ፈተና ውስጥ እየገባ ነው። ግን ደግሞ መሞከር፣ ከትንሽ ስቴፖች መሞከር፣ በራስ ነገሮችን ማድረግ የሚሰጠው ሰላም አለ ከውስጣችሁ ጋር ራሳችሁ እንድታውቁ፣ ራሳችሁ ላይ እንድትሰሩ በጣም የሚያደርግ ነገር ነው፣ እና እኔ ደግሞ በጣም አድቫይስ የማደርገው ነገር ነው ወንድ ልጅ ወደ ትዳር ከመግባቱ በፊት በራሱ ነገሮችን ሀንድል ማድረግን በራሱ ነገሮችን መፍታትን ችግሮችን መፍታትን ቤት ውስጥ ያሉ ነገሮችን ምን መቼ እንደሚደረግ እንዴት እንደሚደረግ ማወቅ ማወቅ መደም ባለበት ብዬ አስባለሁ። በጣም የሚያግዝ ነገር ነው። እንግዲህ በሳይንስም በጥናትም በተረጋገጠው መሰረት ደግሞ ካሉት ባህሪዎች ውስጥ ተጠቅሷል ማለት ነው። ብዙ ሴቶች የሚማረኩበት የኔ በሆነ የሚሉት አንደኛ ወንድ ራሱን የቻለ ወንድ ነው ማለት ነው። በነገራችን ላይ እነዚህን መመዘኛዎች ሴቶች አሁን እንደዚህ ብላችሁ ውስጥ ይሄ እያሉ እንደዚህ ቲክ አድርገው እንደዚህ እያንዳንዷን ነገር ዘርዝረው ባይነግሯችሁም እንኳን ግን ሳያውቁት የሚመርጧቸው ወንዶች እንደዚህ አይነት ወንዶችን ሆነ ተገኝቷል ማለት ነው። ስለዚህ እያንዳንዱ ነገር ቃል በቃል እንደዚህ ሆነ እንደዚህ የሆነ እየተባለ ስፔሲፊክ እንደዚህ አይነት መስፈርቶችን አሁንን ያልኳቸው ነገሮች ቃል በቃል እንዲሉ አትጠብቁ። ግን ደግሞ የመረጧቸው ብዙ ሴቶችን በፍቅር ያሸነፉ ወንዶች ደግሞ ባህሪ ነው ማለት ነው። ስለዚህ ቃሉ እያንዳንዱ ቃል መባሉን ሳይሆን አክቹዋሊ ምርጫቸው የሆኑ ሰዎች እንደዛ ሆኖ ተገኝቷል የሚለውን ውሰዱ። እንደዛ ለመሆን ሞክሩ። ሰባተኛ ላይ ደርሰናል። የመጨረሻ የሚሆነው የጋራ ዓላማ መኖር ማለት ነው። ብዙ ሴቶች በፍቅር የሚወድቁለት የሚከንፉለት፣ በቃ የኔ በሆነ ብለው የሚመርጡት አንደኛው ወንድ ከነሱ ጋር ካላቸው ዓላማ ጋር ካላቸው መንገድ ጋር አብሮ የሚሄድ እና አብሮ የሚጓዝ ወንድ ሆኗል ማለት ነው። ይሄ የሆነበት ምክንያት ምንድን ነው? በጣም ብዙ የፍቅር ግንኙነቶች ፌል የሚያደርጉበት አንደኛው ምክንያት የተለያየ የተራራቀ አላማ ስለሚኖራቸው ነው። ብዙ ሴቶች ደግሞ በዙሪያቸው ካለ ወንድ ጋር ይህንን ነገር ያያሉ፣ ይህንን ነገር ይመለከታሉ ተብሏል በጥናቱ እና በተመሳሳይ መንገድ ላይ ከሆኑ በተመሳሳይ መንገድ ላይ የሚጓዙ ከሆነ ምርጫቸው ያደርጉታል ይህንን ወንድ። ከላይ የጠቀስኳቸው ነገሮች እንዳሉ ሆኖ በተመሳሳይ ሰርክል ውስጥ ነን ወይ፣ ከዚህ ያዛልቀናል ወይም በነገራችን ላይ ሴቶች አሁንን፣ ዛሬን ፍቅር ግንኙነት ምናምን አይደለም የምናየው እውነት ነግራችሁ በቃ ፍቅር ግንኙነቱ ስንገባ የሚታየን ትዳር ነው። እና እችን ነገር በደንብ አድርገው ያያሉ ይመለከታሉ። እና ከላይ ከዘረዘርኳቸው መመዘኛዎች በተጨማሪ ደግሞ እችን የጋራ የሆነ ነገር አለን ወይ፣ ወደፊት የሚያስኬድ ነገር አለን ወይ የሚለውን በደንብ ያያሉ ተብሏል። ስለዚህ ዛሬ ሰባት ጥሩ ወንድ፣ መልካም የሆነ ወንድ ብዙ ሴቶች የሚሸነፉለት የሚማረኩለት ባህሪውን ነገርኳቸው። ወደ ሰባት ነገሮችን አነሳን። የዛሬው ቪዲዮ ይህንን ይመስል ነበር። በጣም እንደጠቀማችሁ አልጠራጠርም። እዚህ ድረስ መታችሁ ዋውናፊ የዛሬው ደግሞ የተለየ ነው። በጣም እናመሰግናለን እያላችሁ ግን ደግሞ ላይክ አላደረጋችሁ። ለምንድን ነው ላይክ የማታደርጉት? በቃ እሺ፣ ችግር የለውም አሁኑኑ ላይክ አድርጉት። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው